የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ደግዬ ናችሁ ወይ? እኔ ደህና ነኝ። እንዲያው ካየው ከብቱ ሀገሩ አማን ነው ሰፈሩ ካየው ሁሉ ደግዬ ነው። እኔ ደህና ነኝ አለሁ ኋላም ደና ደህና ነኝ ደህና ነኝ መኖር ከተባለ እኔ እንዲው ደህና። እንዲው ዛሬ አንዲት ወግ ልወጋችሁ እንዲው የሆነች ትንሽ እየወጋለች እንዲው ትንሽ ምስጢር ነገር ናት። እንዲው ሹክ ልላችሁ እንዲው ጎራ ብያለሁ። እንዲው ተ እንዲው በትውትና ዲያምጡኝ እንደው እባካችሁ ወገኖቼ እንዲው ወደዚህ ወደ አሜሪካ ነው። አሜሪካ የምትባል ሀገር እንዲው ሸጋው የከፈረው ዲያጄ እንዲው ወደዚያ ሀገር ሂዶ ነበረ። እንዲው ወስድሽ አለው፣ እንዲው ደመቅዬ ወስድሽ አለው። እንዲው አንቺ ብቻ ጠብቂኝ ምናምን ብሎኝ እንዲው እህሉ አልበላኝ አለ። እንዲው በቃ እንዲው ሀገሩ ራሱ እንዲው አስጠላኝ አለ። እሱ እንዲው እቃዬ ሁሉ እንዲሁም ምን ምን አስጠላኝ። ምግቡ ሙላ ከላይ ብላችሁ ወገኖች ምን ትሉኛላችሁ? እንደው ከብዋዬ ከብዋ ናፈቀኝ። የከብዋ ነገር ስንቱን ጎበዝ እንዳላንካካሁት እንዳው በከብዬ ፍቅር እየፈቅር ጠብል በል እንደው ጠብል በል እንደው እኔ እህታችሁ እንዲህ ጠብ ብዬሽ እንደው እንደው እንደው አንዳንዴ የማኮ ቁጭ ብዬሽ እንደው እዚቹ እንደው እዚቹ ከይነ ቁጭ ብዬሽ እንደው እንደው ምን ሆነሽ ደውለው መቅዬ እንደዚያ ያን ሁሉ ጉብዝ ያን ሁሉ ሸበላ እንዳላንካካሹ አሁን እንደው ለአንድ ለአንድ ኮለረዳ እንደው እንዴት ሽ በራሴ ነረ ተይ፣ ደመቁ አንቺ እኮ ጅምና ነሽ ረንት እንዲህ እልና በራሴ መክረዋለሁ። ግን እንዲሁ ደግሞ እህሉንም ክልክል፣ እንቅልፉንም እንዲሁም ስታረት እንዲሁም ምን ልበላችሁ ወገኖች፣ እንዲሁ እንዲሁ ለእናንተ ወደዚህ ወደ ሶሻል ሚዲያ እንዲሁ ዶክተሮች አሉ ተብሎ እንዲሁ ያክሙሻል፣ ደመቅዬ እንዲሁ በዚህ ቲክቶክ ነው ቲክቶክ ቲክቶክ ነው ቲክቶክ፣ የሚባለው እዛ ዶክተሮች አሉ ያክሙሻል ብለውኛል። እንዲ ወገኖች እባካችሁ፣ እንዲ እሾክ ትሉኝ ይሆን እንዲ ይሄንን እንደ ልቤ ውስጥ የታፈነውን እንዲ ይሄ እህል እንዲ የከለከለኝን ነገር እንዲ እንዲ ልቤን ቅልጥጥ የሚያደርገኝ እንዲ ህመሜን እንዲ የምታሚ ይነግረኝ እና መድሃኒቱን የሚያገናኘኝ ከመድሃኒት የሚያገናኘኝን ሰው እንዲ እባካችሁ ሾክ እንድትሉኝ ዶክተሮች እንደው የተለያዩ ዶክተሮችን ነግረውኛል፣ ያክሙሻል እንደው ደመቅዬ ጎረቤትና ና ጠይቀሽ እንጂ ብለውኝ ነው። እባካችሁን እንደው እናንተ ወገኖቼ፣ እንደው ለወገን ደራሽ ወገን፣ እንደው የሀገር ሰው እኮ ሲታመም ሐኪም የሚወስድ ሲሞት የሚቀብር ሲኖር የሚያናኑር በጉርብትና ነው እና በርካችሁን ወገኖች እዬ እንደው ሹክ ባሉኝና እኔም እንደው የከብዬ ፍቅር እንደው ፍንቅር ብሎ የሚወጣልኝ እንደው እሱም በህዲበት ረስቶኝ ይሆን እንደው ብዬ ሳስብ እንደው ጭንቀት እንደው እንደው ጭማ ፈቀየ ነው ጓደኛዬ፣ እንደው ማን የለኝም እንደው ሹክም ምለው ሰው ሳታ እንደው ለዛ ያለው ጓደኛዬ ለከበቡሽ ከበብዬ እንደው ነይ ጉዴን ስሚ ብዬሽ ወደዛው ወደ ወንዙ ውሃ ለመቅዳት ስንሄድ ነገ እንዲሁ ያው ስነግራት ምን አለችኝ፣ ኧረ ደመቁ ሐኪሞች እኮ አሉ በየቦታው ለዚህ ነህ ህመምሽ፣ ሐኪም አለ መድኃኒት ያዙልሻለሁ፣ ከብዋን እንዴት እንደምታወጪው እንዴት እንደምትረሺው ይነግሩሻል፣ ሹክ ይሉሻል አሉ እንደዚያማ በሆነ ደመቁ ለምንድን ነው ራስሽን የምታስጨንቂው? ሂድ ብለሽ ታክመሽ አትመጭም ወይ? እንዲሁ ብዬ እኔም ወደ እናንተ እንዲሁ ሸክ በላች መጣሁኝ። እንዲሁ ብታ እንደው ቀን እንዲሁ ምኝታውን ማስይዘው ትራሱ እንገደፍስም እንዲሁ የሱ እንዲሁ ያኔ እንዲሁ ከንፈር ወርያጅ እንዲሁ ያንን ከብኝም እንዲሁ ከውዙ ከዲያገቱ እንዲሁ እንጨቱን ስንሰራ የምንጫወታ ተንጫዋታ እንዲሁ ምጥት ትለብኛል። ምጥት ያለ ጊዜ እንቅልፉ ጥፍት ይለኛል። እንዲሁ ከብዋዬ የቱ ነ ይሆን እንዲሁ ደርስ ይሆን እንዲሁ ምን አይነት ሀገር ነው ያለው? እንዲ ረስተኝ ይሆን እንዲሁ እንዲማስበ አስበኝ ሆን ብዬ አስብና እንዲሁ ወይ ደግሞ እንዲሁ እንዲ ከተማ ሰው ወደ ከተማ እንዲሁ እንዲ ማንኛውም እንዲ ወጣ ብዬ ልሞክረው እንዲ ብዬ አስብና አይ ከብዋ እዛው አቃያሽ ላይ ጠብቂ ስላለኝ እንዲሁ የእሱን ሙራድ ለመሙላት ብዬ ይኸው ቁጭ ብዬላችኋል ወገኖች። የእሱን ሙራድ እንዲሁ እንዲሁ እውነት እንዲሁ እንዲሁ እንዲሁ ይሄ ለካ እንዲሁ እንዲሁ መውዴሪም እንዲ እንዲህ እንዲ ድራሽ ያሳጠል እንዲሁ እህሉ አለበለኝ ውሃ አለጠጠኛት እንዲሁ ወዲያ ምንጭ እንኳን ውሃ ቀብቼ ስመጣው ትዝታ ሁሉ ያስጨንቀኛል እላችኋለሁ እንዲሁ እንዲሁ የምልባላችሁ ወገኖች እንዲያው ተው እን የኔ ኑሮ ኑሮ አይደለም። እን ውቴንም ለማንም አልተነፈሽኩም። እንዲች መከረኛ ጓደኛ ሳዋያት ድርሱት ታውቂያለሽ እርሱት ታርገሽ እን ከቢን ከልብሽ ፍንቅል አርጎ የሚያመጣ ምክር ይመክሩሻል። እኔም ታዲያ እንዲህ አይነት ነገር ታለማ ለምንድነው እንዲህ እንዲህ ጭንቅ እስኪ ላይ ድረስ እሱስ እን ውስታ እዛ ሂዶ እንዲ አንዷን አንዷን ፈረንጅ እንዲሁ ይዞብኝ እንዲሽጉጥ ጠሮብኝ ስ እንዲሆነ የከንፈሩ ዲያ ጅዙስ እንዲሆነ ምን አጣልብኝ። ስለዚህ እንዲህ ኧረ ደመቁ በርታ በይ ጀግና ሁኝ አንቺ እንዲህ ስንቱን ጎረምሳና ስንቱን እንትን እንዳላንካካሽው ዱላ እንዲያላጋጠምሹ ምን ሆነች ነው ደመቅዬ? ኧረ ምን ሆነች ነው ልና ለራሴ ስመክራት ደመቁ ምን ነው ልና እንዲያው እንትን ደግሞ መልሶ እንዲያው እንዲያው ትዝተው እየመጣ ዲሁን ቅር ይልብኛል፣ ዲሁን ቅር ይልብኛል። እንዲያው የምንጫወተው ከብት ድሮ ልጅነታችን ስናገድ የምንጫወታ ጨዋታ እንዲያው ያቺ እንዲያው ትመጣብኝና፣ እንዲያው ከብዋን አስታውሳለሁ። እንዲያው እናንተስ እንዲያው ምን ተመክሩኝ ያላችሁ፣ እንዲያው እንዲያው ይቅርብ። እንዲያው የዘመኑ እንዲያው ይሄ የዛሬው ዘመኑ ወንድ እንዲያው እግሩ ወጣ ካለ ይረሳል። ደመቁ ታይ እንዲህ አትብሰልሰሉ ታይ ይቅርብሽ ይምኛል። ደግሞ አንዳንድ ጓደኞች አንዳንድ ኮረዳ ወደ እዚህ ወደ ከተማ ከተማ ቀመሴዎቹ ከተማ ሄድ ለመጡት እንዲሁ ተደመቁ ይሄ ይህ ነገር አይጠቅምሽም። አሁን እኮ እንዲሁ እሱ ሰልጠንት አለ፣ የሰበጠነችውን የሚፈልገው ይረሳሻል። እንደገና ደግሞ ይችን ቡሉስተሩን ያችን ቁንጣውን አውልቆ ቦላሌ ሱሪ ረጅም ሱሪ ይለብሳል። ከዛ በኋላ ቆዲያ ጫማ ያደረጋል። ከዛ ደግሞ ቁነውጥቶ ተጭንቅላቱ ይረሳታል። የቅርብ ሽሉኛል እኔም ደግሞ እውነታቸውን እኮ ነው። እንዲህ ከከተማ ያችን ነጭ ሊጥ የመሰለ ሴትቶ እኔ ያስበኛል ብዬ ሳስብም እፈራለሁ ወገኖችን እኔ ታዲያ እኔ ስለምንድን ነው እንደ ሰው ወጣ ብዬ እዚህ የአረብ ሀገርም ቢሆን አሜሪካው ቢቀርብኝ ወደ አረብ ሀገር ሄጄ እንዲኔስ ለምንድ ነው ማላሳየው? እኔስ ጀግና እንድሆንኩኝ እንዲያው እኔ እንደምችል እና ሰርቼ እንደምቀየር እንዲሁ በቃ እልና፣ አንዳንዴም ሙራዴ ትሻለች ግን ሙራዴ ብትሻም እንዲያው እንዲሁ ፍቅሬቱ ድግም ታረቀኛለች። እንዲሁ እንዲሁ እኔ እንጃ እኔ እንዲሁ ምን ትመክሩ ላችሁ እስኪ

ይሄ ሁሉም ወይ በቃ እንዴት ወዲህ ወጥት እንዲልልኝ፣ እባካችሁ ወገኖች፣ እኔም እንዴ ወደ ካልሆነ እንዴ ወዲህ ወደ አረባበር እንዴው ግን እንዴ ይሄ በባህር የሚከደው እንዴው ሰመቅ አሳ የማነው? ሶሪ ይሄ ምንድን ነው? አሳ አራት ሆኛለሽ። በባህር ባንሄድ ነው ጥሩ ተብሏል። እነዚህ ጀንሲ ነው፣ ጀንሲ የሚባል ቦታ ሄዲያችሁ እዛ በፓስፖርት ፓስፖርት አውጥታችሁ በትክክል ሂዱ፣ አለበለዛ የአሳ ራት ትሆናላችሁ ሲሉ እንዲያው በቴሌቪዥንም እንዲያው በዚህ በፌስቡክም ሰምቻለሁ።

እንደው ወርቅ እንደው ይሄ የሚያብለጭልጨውን ይሄን የሚያምረውን ቃይሁን ነገር ጌጡን እሱን አድርጌ መጥቼ አይደለም ከቡዋን ሌላማ ማልላለሁ እኔ ደግሞ። ስለዚህ እኔም እንደ ሰዎቹ አረብ ሀገር ሄጄ ሰርቼ ቀየራለሁ። እኔ ጀግና ነኝ እኮ እንዴ። እኔ እኮ ብዙ ፈላጊ ያለኝ እን ሴት ልጅ እኮ ዛሬም ነገ የማያልቅባት ወርቅየ ብትኖር ሴት ልጅ እኮ ናት። እኛ እኮ ተሰራን እጃችን እግራችን ሁላችን ወርቅ ነው። እንግዲህ ያለ እኛ እኮ ምድር ሁሉ እኛ ብንኖር ነው የምንባዛው፣ ዘር የሚበዛው ሴት ልጅ እኮ አልማዝ፣ ወርቅ። ስለዚህ እኔ እህታችሁ ከማን እናንሳለሁ? እንዲሁ ከከቡ ያላንስም እሱ ይብላኝለት የቀረሁበት እንጂ አይቀርብኝም ተረሰኝም ደግሞ ታረሰኝም በዚያው ብሄድኩበት ሀገርም እንደው እንዲው ኔ ቶሎ እዚሁ ኑሯችን ንመስረት ታለኝ በዛው ሄድ ያለው እሱ ጋር እገናኛለሁ። አይ ካለኝ ደግሞ እኔ ራሴ አሳየዋለሁ። ዲህና ምን የመሰለ ሰን ሰርቼ ምን የመሰለ ቆርቆር ቤቴን ሰርቼ አሳየዋለሁ። ከተማ ላይ ነው የምገዛው እኔ እኮ ችላለሁ ብዬ አሳየዋለሁ። ኔታችሁ እና አደራችሁን፣ ግን እንዲች በሽታዋ ውስጥ ያለችው እንድትወጣልኝ የዶክተሮቹን ነገር እንዲያትረሱ የነበርኩ እስካሁን እናንተ እንዲሁ ዘና ፈታ እንዲህ የልቤ ልቤን ሳጫወታችሁ እንዲህ ውስጤ የነበርኩ ጉዳዩ መቅዋኒ እንዲያትረሱ ለሚቀጥለው ደግሞ እንግዲህ የልቤ ልቤን ነግራችኋለሁ። እዛም ዘኛውን ሀገር ከተሻገርኩ እነግራችኋሉሁ የሚሄድበትን ቀን አወራላችሁ፣ አወጋላችሁ። አለመጥቼ እኔ ደመቁ ከእናንተ የሚደበቅ ሚስጥር እንዲሁ ምንም የለኝም። እስካሁን ለነበረ ሁሉ እጅግ አድርጌ አመሰግናለሁ። እንዲው ከወዲዲያቸው እንደመቁ ታመችቻችሁ እንደሆነ እንዲው በምንድነው ጣፍ ጣፍ አርጉልኝ። እሺ ወዲዎች፣ እየወዳችኋለሁ እኔ በጣም ነው የምወዳችሁ። ደመቁ በጣም ነው የምትወዳችሁ። ባይ ባይ በሉ፣ ቻው ቻው፣ ደህና ሆኑልኝ ወዲዎች እ